በስራ አበረሩኝ። በቀን አንዴ ነው የሚበላው። ስራ ምን ነበረ? የለኝም። ስራ የለውም። ስራ የለኝም። ዝም ብሎ አበረሩኝ። አዲስ አበባ ነው የምትኖረው? የት ሀገር ነው? እኔ እዚሁ ነኝ። አዲስ አበባ ነኝ። ያውቁኛል እኮ እኔ እዚህ ልጅ ሆነ አቦታለሁ። የጋ ምንድን ነው? ጉራጌ ነው። ሆነ ሞና አማራ ነው እኔ። አይ ተከራይ ነው፣ ተከራይ ነው። እንት ኢትዮጵያ ነኝ። ጀጋውን ነው የቆመን ዘር ነው ተከራይ ነው። ተከራይ ነው። ተከራይ ምንድን ነው? አዲስ አዲስ ነው። የትክክል የሚፈታ አይደለም፣ ከአቅም በላይ ነው። የትክክል የሚፈታ አይደለም። በቃ እንግዲህ እንደገና እንተኛ፣ እንደገና ተኝተን እንመጣለን። አይ ያዙን፣ ተኝተን እንምጣ እንደገና ያዙሁነኛ ህል ማይተን እንዴት እዚህ አዲስ አበባ ምን እየሰራህ ነው የምትኖረው? አልኩት እኔ ስራ የለውም። ምን እየበላህ ነው የምትኖረው? ስራ ተሌለም ያገኘሁትን ከሰው ላይ እየወሰድኩ ምን እየበላህ ነው? ስራ ተሌለም ሰው ያገኘሁትን እየሰጠኝ እሱን እየበላሁ ነው ያለሁት። ሰው ያገኘውን እየሰጠኝ የኢትዮጵያ ህዝብ እኮ ደግ እኮ ነው ቴት ሀገር ነው መጥተህ አዲስ አበባ ይ ተወሎ ተወሎ ወሎ ይከብዳል ወሎ ግባ ቀስ ብለህ በዚህ ወሎ ሀገር ግባ በቃ ሄድ ብለዋል ሀገር ወሎ በመጣህበት መልካ በእማማ ዝናሽ እ የሚያ ራሱ ሰው እኮ እኔ ልተኛና እንደገና መጥቼ ይፈታልኝ ግን እስከዚያው እኔ ስለቆሎ በቁርባና እያፈዋችሁኝ፣ አንተ ግባ በመጣበት መንገድ ግባ። ፓስተር በጣም ልጠይቅህ እና ኦርቶዶክስ ቤተ ክርስቲያን አባል ነን አንተ የት ነህ? አንዴ በትል ማን ነበር? አንዴ በትል ማን ነበር? እንዴ ለፕሮቴስታንት ማህበረሰብ ውስጥ ነው የኖርከው፣ ያለው ትብረት ማረከው ዛ እኔ እሺ፣ ነው ማደርኩ እኮ እሱን እየጠየኩ ነው እኔ። ይኸውልህ፣ ይኸውልህ ለምን መሰለኝ እየጠየኩ ያለሁት ከሰሞኑ አንተ የሚነገረውን ነገር ሚዲያ ላይ እኮ የምታውቀው ነገር ነው። ስለዚህ እየነገርኩህ ነው። አንተ በጴንጤ ማለት ለኦርቶዶክስ የተጫወትክ ነው። አንዳንዶቹ ደግሞ ግማሽ 45 ደቂቃ ለጴንጤ ይጫወታል፣ ግማሽ 45 ደቂቃ ለኦርቶዶክስ ይጫወታል አቋሙ ምን እንደሆነ ማይታወቅ የሚል ሐሳብ ስለሚነሳብ በግልጽ እየጠየቁ ነው። አንተ ጴንቴ ኮንክ፣ ጴንቴ ነኝ በለኝ። ኦርቶዶክስ ኮንክ፣ ኦርቶዶክስ ነኝ በለኝ። አይ ከሁለቱም የለሁበትም ደግሞ ካልክም እሱን ንገረኝ እያልኩ። አዎ በመጀመሪያ ደረጃ እኔ የወንጌል አማኝ ነኝ። የወንጌል አማኝነት ውስጥ እገሌ የሚያስገባኝ እገሌ የሚያስወጣኝ እገሌ የሚያስወጣ እገሌ የሚያስገባ አይደለም። እኔ በኢትዮጵያ የወንጌል አማኞች ካውንስል ባውሳት የእግዚአብሔር መንግስት እውነት የሚል የራሴ የአገልግሎት የሚኒስትሪ ላይሰንስ ያለኝ በወንጌል አማኝ ካውንስል ውስጥ ያለው ወንጌል አማኝ ነኝ። ከዛ በተረፈስ የስላሴ አማኝ ነ እኮ እሱ ላይ እኮ ስታደርጋ እንስማ ጥሮሮ ግን መጽሐፍ ቅዱስ ከምትሰሙት ነገር ተጠበቁ ይላል። ስለዚህ አንተ እያመጣ ሁሉ ነገር እያሰማ ነው እኮ ያለ አንተ ኦርቶዶክስ ቤተክርስቲያን እውነት? አዎ። ምን ምን ይመስላል? ብቻ እኮ አይደለም እኮ አሁን እኮ ስለ ቤተክርስቲያኑ መጥፎ ነገር አትናገር። ሰየው ጥሩ

ተሰማለ አዎ፣ ግን እኛ ከምንሰማው እንድንጠበቅ መጽሐፍ ቅዱስ ያስረዳናል። ሁለተኛ አዎ፣ ግን እነሱ ምን ይሰሙ ተምራ ይሁን አንተ ዝም ብዙ ጊዜ ዞሮ አንተ እኮ ስትመረቅ ነው ይሆናል እንግሊዝኛውን የቻልከው ማለት ነው። አንተ አምጥተህ የኦርቶዶክስ ቤተክርስቲያን ቄሶችን አምጥተህ በአንተ መርሃ ግብር ላይ የእነሱን ትምህርታቸውን የምታስተምረው ምንድን ነው ነው? አዎ ምንድን ነው? ኮሪያ ኮሪያ ሰማኝ። በአጭር የምነግረህ ለምሳሌ ታቦት መክተፊያ ነው ብሎ የፈለግከው የወንጌል አማኝ የቀደሙ አስተማሪዎች አይደፍሩምም አያስተምሩም። ደመቃህ እሺ ደመቀ፣ በሀገራችን እንዲሁም ባለማችን ላይ በጣም አሳሳቢ እና ነጋጋሪ የሆነ የቆየው ጉዳይ የኮሮና ቫይረስ በሽታ ነው። እና ስለሱ ምን ያህል ግንዛቤ አለ ማኔ ራስን ለመጠንቀቅ? አዎ፣ የምታውቀው ነገር ስለዚህ በሽታ እየሰማኸው ለጥንቃቄ የምታደርገው ነገር? አዎ፣ ሳምና ሳምና አጃክስ ሶስት ጊዜ ታጠብ ነው የተባለ ይታጠብ ነው አለ። አዎ፣ እና ደግሞ እኔ በራሴ በኩል ባለትዳር ነኝ ልንገርሽ አይደለ ሴቶች እንደበዛ እናውቀዋለን። አሳባ ሴቶች በሷል ግን አንድ ሰው ጋር አንድ ሰው ከአንድ ሰው ጋር ነው የተባለ ነው። ስለዚህ ሰዎች የተማሩት እንዳል ተማራ ያበላሻሉ አሉ ሀብታሞች ከዛ ውጪ ነው የሌለበትም። አሁን እስካሁን ድረስ እግዚአብሔር ይመስገን በቃ ንጹህ ነኝ። አዎ። እሺ ብዙ ኢትዮጵያውያን ይሄ በሽተኛ እንደማያጠቃ ይናገራሉና ኢትዮጵያውያን ይሄ በሽታ የሚያጠቃ ይመስላል አይመስልም? የራሱን መጣ የራሱን መጠንቀቅ የራሱ ጉዳይ ነው አንድ ሰው እንጂ ኢትዮጵያውያን አያጠቃ ኢትዮጵያ ውስጥ ማን በሽታ ብዙ በሽታ አለ አውቋለች። ይሄን ደግሞ መጠቀም የማን ነው? ባለቤቱ ነው ባለቤቱ። አዎ፣ እሺ። አንተ የምታደርገው ቅድመ ጥንቃቄዎች ምንድን ነው? ይሄ በሽታ ወደ አንተ እንዳይመጣ ወይም ለሌላ ሰው ላለማስተላለፍ። በቃ ከፈለኩ ከፈለኩ ማለት ነው።